ደግሞ ቆንጆ እና የሚጣፍጥ የማጀናት የፒዛ አሰራር ይዤላችሁ መጥቻለሁ። እንደምታዩት በጣም ለሚያምር ላይን ራሱ በጣም የሚስም የሚያምር ሶፍት የሆነ ፒዛና ማጀናት ይዤላችሁ መጥቻለሁ። ሙሉውን አሰራር ማሳያችሁ ይሆናል። አብራችሁ የነገር እስከ መጨረሻው ቆዩ። በጣም ነው የሚጣፍጥ የሚገርም ጣዕም ያለው። ለየት ባለ አሰራር ይዤላችሁ የመጣሁት እንደምታ ሲያካሂድ በጣም ሶፍት ነው። ውስጡ ጅብን፣ የተለያየ ነገር ቺዝ፣ የተለያየ መጠቀም እንችላለን። እዚህ የሚያስፈልጉ ግብዓቶች ጀመጥቻለሁ። ሰላም ጤና ይስጠልኝ ውድና የተከበራችሁ የስለናቶችን ቻናል ቤተሰብ፣ እዚህ ሁሉ የሚያስፈልጉ ግብዓቶች አሉ ማለት ነው። ፒዛ ለመስራበት ሶስም አለኝ የተለያዩ ሁለት አይነት ሰሌጣሌ ማለት ነው። ዱቄት ዱቄቴ ይሄን ይመስላል ን ዱቄት ለማጀነስ ጠቀሙ፣ የኛውን ዱቄት ተጠቀሙ ማለት ነው። አንድ እንቁላል አለኝ እዚህ ጋር። ለእንቁላሉ ሽታ እንዳይወጣ አንድ ፈኔላ ጨምራለሁ፣ አንድ ክዳን ማለት ነው። እዚህ ጋር ቻቶ አለኝ። አቻቶ እንግዲህ ለምን እንደሚጠቀም መነግራችሁ ይሆናል። እሱንም አንድ ክዳን ነው የምጨምረው፣ በክዳኑ አንድ አንድ ማለት ነው። ፈኔላው እንዳልኳችሁ ለሽታ ነው። እንግዲህ ሁለቱንም እንደዚህ እናዋውዳለን። የሚያስፈልጉንን ግብአቶች እያንዳንዱ እየጨምርን እዚህ ጋር ሶስት ማንኪያ ሱካት ተጠቅም ያለው እናንተ እንደ ፍላጎታችሁ መጠቀም ትችላላችሁ ማለት ነው፣ እንደ ዱቄታችሁ እንደምትፈልጉት አይነት መጠን። ግን በጣም ሲበዛ ደግሞ ስሜት ስለማይሰጥ በትንሹ ብትጠቀሙ መልካም ነው ብዬ አስባለሁ። እንደዚህ እናዋውዳለን እናዋውዳለን። እዚህ ጋር ደግሞ አንድ ግማሽ ማንኪያ ሙሉ አደለም፣ ግማሽ ማንኪያ እሱ ትጠቅሚ ያለው ትንሽ እየጨው ተጠቅሚ ያለው እዛው ሁሉንም እናዋውዳለን ዳለን አይገልፀውም። እናዋውዳለን እንደዚህ በቀለባት እስኪጠፋ እናዋውዳለን። እጃችሁን ቢደግማችሁ በደንብ እንደዚህ አድርጋችሁ አዋውዱት ማለት ነው። ይሄ የሚጠቅመን ለምንድን ነው? ለፍጥነት ነው፣ ቶሎ እንዲደርስልን ምናምን በቃ እንደዚህ ከመጣ ነው ቶሎ ይደርሳል ማለት ነው። እዚህ ጋ አንድ ኩባያ ወተት አለኝ። ወተቱን ሞቅ አድርጊ አሉ ለተወሰነ ፍሪጅ ውስጥ ስለነበረ ማለት ነው። የእናንተ ውጭ ያለ ከሆነ ምንም ችግር የለውም፣ አሁን ሙቀት ስለሆነ ያኛል ብዙም አያስቸግርም ማለት ነው። እዚህ ሁሉንም ግብዓቶች እንደዚህ በደንብ እንመታቸዋለን ማለት ነው። ሁሉንም እንደዚህ እንዋውዳቸዋለን። ቀጣይ የሆነው ዱቄታችንን ነፍተን መጨመር ነው። ዱቄታችን እንጨምራለን። በነገራችን ላይ ሳልነግራችሁ አቻቶ የተጠቀምኩት ውስጡ ሶፍት እንዲሆን ነው። በጣም ሶፍት እና ለስለስ ያለ እንዲሆን ያደርገዋል ማለት ነው። ለስለስ ያደርገዋል እና አቻቶ ሳይበዛ በትንሹ ብትጠቀሙ ተጠቃሚ ትሆናላችሁ ማለት ነው። ሶፍት ነው የሚያደርገው። እንደዚ አድርጋችሁ ሞክሩት። እዚ ጋ ዱቄቴን እንደዚህ ነፍቼ የጨምራለው። ዱቄታችን ስንነፋው ሙር ውስጡ ክፍትፍት ያለና ሶፍት ይሆንልናል ማለት ነው። እንደዚህ ነብተን መጠቀም ይኖርብናል እና የሚያስፈልገኝን ያህል ዱቄት ነው የምጠቀምኩት። እናንተ የሚያስፈልጋችሁን የአይነት ዱቄት የመጠናችሁን ታውቁት፣ የሰውን ብዛት እና ስለሆናችሁ ያን ያህል ጨምሮ ማለት ነው። የሚያስፈልግኝን ያህል ዱቄት ጨምሬ አሁን እያወካው ነው። በደንብ እናወቃለን። እዚ ጋር ዘ የተረስቸ የነበረና መጨረሻ ላይ ጨምርኩኝ ማለት ነው። ግን አሪፍ ነው። ብላይ ላይ እንደዚህ እየጨመረ ስናወቃው በጣም አሪፍ ነው። በቃ በማሽን እየተወካ ነው የሚመስለው። በነገራችን ላይ ሄን ዱቄት በተጠቀሙ መልካም ነው ብዬ አስባለሁ። በጣም ሶፍት የሆነ ነው። ስታወቅት እንዴት ደስ እንደሚል፣ እንዴት ደስ እንደሚል። በቃ ነው። በቃ እየቆየ እየለሰለሰ ነው የሚሄደው ይህ ምርቄት ተጠቀሙላቸዋለሁ። እንደዚህ በደንብ ካቦካም በኋላ ሆን ሞስት ለአንድ ሰዓት ያህል ነው የምትወው ማለት ነው። ለአንድ ሰዓት ያህል አቆይቼ በዚህ መልኩ ተገናኝተናል። እንግዲህ መሀል ላይ ቆርጫዋለሁ ማለት ነው። አልትመድን ነበረ። ለፒዛችን ነው መጀመሪያ የምንሰራ። እዚህ የተለያዩ ግባቶች አለን። እዚህ ጋር በርገር አለ፣ በኋላ ማሳያች ይሆናል። የተለያዩ ቃሪያዎች አሉኝ። እዚህ ጋር ደግሞ ተማችን ይሄ ሶስ አለ ማለት ነው። የተለያዩ ጅብን አለኝ፣ ጀብን ክሪ ጅብን ክራፍትም አለኝ እንግዲህ ሁሉንም እንሰራለን ማለት ነው። ዲዛይን በዚህ መልኩ አዘጋጅቼ እንግዲህ በሾካ ወጋ ወጋ እናደርገዋለን፣ ሶሳችን ወደ ውስጥ እንዲገባ ማለት ነው። ከዛ ሶሳችን እንጨምራለን። የኔ የተዘጋጀው ነው፣ ቤት ውስጥ መስራት ይቻላል። እንደዚህ ከቀባን በኋላ እንግዲህ ያሉን ቃሪያዎችን ጨምረን ችዝ እንጨምራለን። እንግዲህ ፍሪሜን ለአስር ደቂቃ ከፍቼው ነበረ፣ አስገብቻለሁ። አሁን ወደ ማጀናት አሰራሩ ነው የመጣ ነው ማለት ነው። በነገራችን ላይ ቶልቶሎ እንዳይረዝምባችሁ በቶልቶሎ እንትን እያደረጉላችሁ ያለሁት ማለት ነው። ፒዛችን እንግዲህ ከአስር ደቂቃ በኋላ ይህን ይመስላል በጣም የሚያምር የሚጣፍጥ ደስ ያለ ለየት በጣም በጣም ነው የሚያምረው። ፒዛ ስትሰሩ በነገራችን ላይ ጥንቃቄ ይፈልጋል፣ ምክንያቱም ብዙ ሰዓት አይፈጅም ማለት ነው እና ማጀናታችን ደግሞ በዚህ መልኩ ቆራረጫለሁ እኔ መቆራረጫ የለኝም፣ በእጄ ነው ቆራረድኩት በቢላ ማለትም እና በዚህ መልኩ ጠቅ ላይ ያለው ማለት ነው ይህን ጀበን ውስጥ እያደረኩ ጀበን እና እንጀበን እና ቅድም ያሳየኋችሁ በርገር ማለት ነው እና በዚህ መልኩ ወጧል። ሰውየውን ሲጨምር አላሳየኋችሁም ነበረ፣ ግን የጨምርኩት ጅብን ክራፍት እና ጅብን ኬሪ ነበረ ማለት ነው። በጣም የሚያምር የሚጣፍጥ በዚህ መልኩ በጣም ፈጣን የሆነ ምንም ሰዓት ማይወስድ ምንም ጊዜ ማይወስድ ፈጣን በዚህ መልኩ አዘጋጅተናል ማለት ነው። እንዴት እንደሚያምር እንዴት እንደሚጣፍጥ አጠይቁኝ። በነገራችን ላይ እኔ ውስጥ ሁሉን አይደለም በሱ ጀበን እና በርገር ና ጌጅ ጨምር የሰራሁላት ማለት ነው። ሌሎቹ ጀበን ብቻ ነው ማለት ነው። ጀበን ኬሪ እና ጀበን ክራፍት፣ እንግዲህ እናንተ እንደምትፈልጉት አይነት ጀበን መጠቀም ትችላላችሁ። ውስጡ ላይ የተለያየ ነገር መጠቀም እንችላለን። ዶሮ ማርቲ ቬላ፣ እንደገና ደግሞ ስጁቅ መጠቀም እንችላለን ማለት ነው። ውስጡ ላይ እንደምታዩት የሚያምር በጣም ነው የሚያምሩት። ሰዎቹ በጣም ነው የወደዱት። በጣም ተወዳጅ ነው። ለመላችሁ በጣም ነው የሚወዱት። ለቁርስ ለመክሰስ፣ በማንኛውም ሰዓት ልንጠቀመው የምንችለው እንደዚህ ከፍትፍት ያለ የሚያምር ቆንጆ ነው። ሁላችሁም ሰርታችሁ ተጠቀሙ ትላችኋለሁ። አሁን የምወስዳችሁ ወደ ዶሮ አሰራር ነው። እዚህ ጋር ምሳሌ ተራሻረ ቡድ እያልኩ ስለሆነ እንደዚህ ላሳያችሁ አሳያችሁ ብዬ ነው። እዚጋ ሽንኩርት ንገታት ይጨምር ያለው እንግዲህ ሽንኩርቱን በደረቁ ነው እንትን ያልኩት ማለት ነው። በደረቁ ነበረ እና ድስት ያረብ አይደለም። እዚህ ጋር ደግሞ ደሬን እየጠበስኩኝ ነው። ባለፈው በዶሮ ስሰራ በውሃ ገፈላ አድርጌ ላይ ላይ እረፋቱን አንስቼ ነበር ያሳያችሁ። ዛሬ ደግሞ ደሬን ተወጥቶስ አድርጌ በሽንኩርት ከለር ብቻ እንዴት እንደምሰራ ነው ማሳያችሁ። በጣም በፍጥነት ዶሯችን በነገራችን ላይ በጣም ነው የቱንም ያህል ቀይ የት ነው ይሄ? ያለ እንደነገርኳችሁ እንደዚህ ነው ምንም ስሜት አይሰጥም ማለት ነው። እና እንደዚህ ስጠብሰው ይወጣልና፣ ወይ ከዛ በቃ ነው ማለት ነው። እንደዚህ ካደረገ በኋላ ሽንኩርታችን በዚህ መልኩ በደንብ እስኪ ያልኩት የምንፈልገው በሽንኩርቱ ከለር ነው። ዶሮ መሳሪያ በሽንኩርቱ ከለር ነው። ስለዚህ በደንብ እንትን እስከሚደርስ እስከሚቃጠል ማለት ይቻላል። በደንብ ከለሩ እስኪቀይር ድረስ ነው የምንጠባብሳል ማለት ነው። ሽንኩርታችን እንጠባብሳለን ማለት እዚህ ጋ ማለት ማለት ነው እዚህ ጋ የሚያስፈልጉኝ ግብአቶች አንድ ማንኪያ ሽንኩርት አለኝ እና በቀላሉ ፈጠን ፈጠን እያልኩ ነው የማሳያቸው እዚህ ጋ ቅመሞች አሉኝ ያልተፈጩ ቅመሞች ማለት ነው። ፍልፍላት ወጥ እና ሚስማር ማለት ነው ፍሉይ ቦታ ሎሚ ጨምሬያለሁ ቀርፋ ጨምሬያለሁ። ጀመርኩት እነሱ ምን አድርገን ለሽንኩርቱ ጋር አብረን ጥብስ እናደርጋለን ወይስ ለሽንኩርቱ ጨምረን አብረን እንጠብሳለን እንጥብስ እናደርጋዋለን አብረን። በዚህ መልኩ ከለሩ እየቀየረ ነው ማለት ነው። የሚገርም ከለር ነው የሚሰጠን የሚገርም ማለት ነው። በእርግጠኝነት ይሄን ሞክራችሁ ታታውቁ። ሞክሩ፣ ትወዱታላችሁ፣ ትጠቀሙበት አላችሁ እና ሰዎች በጣም ነው የሚወዱት ይሄን ማለት ነው። በጣም ነው የሚወዱት እንደዚህ ነገራችን ላይ ይህን የምወደው አንደኛ፣ ብዙ ሰዓት አይወስድብኝም፣ ከጎን ብዙ ነገር መስራት እችላለሁ። ሁለተኛ ነገር ደግሞ እንዲድሯችን ከጠበስ ነው በቃ ስሜት አለው። ለምን መገበራት ነጻውናችን የምንወደው ከዚህ ጋር የተለያየ ቅመሞች አሉኝ። እንግዲህ ያሉ ይህን ቅመሞች ሁሉ የተጠቀሙት ማለት ነው። ካሬ ያለኝ ሰሙጥ አለኝ፣ የእነሱ በርበሬ ያለኝ ጅንጅብል አለኝ ክርኩም ደግሞ አለኝ። አንድ ማጂ ተጠቅም ያለው ማለት ነው። ስለዚህ ፍልፍጣ ሶጥም እነዚህ ሁሉንም ልማድ ላይ አድርገን አሁንም አብረን እንጠባብሳለን። እንጠባበሳለን እንጠባበሳለን። አይገልጸው ጣለ ነው። በቃ ዛሬ የጠባበስ ቀን ነው። ኑሮ በራሱ ጠባብሶናል። እነዚህን ደግሞ እኛ በተራችን እንደዚህ አድርገን እየጠባበስን እንመገባቸዋለን። ምን ማድረግ አይቻልም። እዚህ አለም ህግ ነው። እንጠባብሳለን ማለት ነው። ሲሆን መሃል ላይ መሃል ላይ ያቆመ እንትን ለማድረግ ሞክራለሁ እንትን ቪዲዮ እንዳይረዝምባችሁ ማለት ነው። እዚህ ጋር አሸሸሽመንት ጨምሬያለሁ። አሸሸሽመንታችን አብረን እንጠባብሳለን፣ አብረን በዚህ መልኩ እንጠባብሳለን ማለት ነው። በዚህ መልኩ ከጠባበስን በኋላ ዶሮችን ጨምረናል ማለት ነው። ዶሮችን ተጠብሷል። አሁን ደግሞ ጨምረናል። የሚያምር ከለር ነው የሚያምር ማለት ነው። በጣም ቆንጆ ነው። ቆንጆ ነው ማለት ነው። ያረረ እንዳይመስላችሁ በነገራችን ላይ ተረር እንዲሰጣችሁ ከፈለጋችሁ በዚህ መልኩ ነው መጥበስ ያለባችሁ ማለት ነው። እና አሁን ውሃችን ጨምራን፣ የምፈልገውን ያህል ውሃ ጨምር ያለ ውሃውን በነገራችን ላይ አፍልቼው ነበረ እና እዚህ መልኩ ጨምርኩ ማለት ነው። የምንፈልገውን ያህል ውሃ ሩዙ ላይ ለመጨመር እዚህ ጋር ሩዙን ቀጥታ ስለሆነ ከዶሯችን ኦልሞስት ዶሮን ስለ ጠበስ፣ ነው ከሀያ እስከ ሀያ አምስት ደቂቃ ብቻ ነው ማለት ነው። ስለዚህ የምፈልገው ያህል ውሃ ጨምር ያለው በነገራችን ላይ ዛሬ የሚሰራው ለአራት ሰው ብቻ ነው ማለት ነው። ለአራት ሰው ብቻ ነው በዚህ መልኩ ዶሮዋችን። አሁን ከሀያ አምስት ደቂቃ በኋላ ተመልሰናል። እንግዲህ ሩዜን ስጨምር አላሳየኋችሁም። እንግዲህ ሩዜ በዚህ መልኩ አድርጓል ማለት ነው። ውሃ አልጨመርኩም አልቀነስኩም፣ የጨመርኩትን ያደረኩኝ ማለት ነው። እንግዲህ ዶክተር ቅርስ አድርጉልኝ። እንግዲህ እሩሳችን በዚህ መልኩ ውሃውን መጧል። ምንድን ነው የምናደርገው አሁን? እሳቱን በደንብ ቀንሰን ረሳያ ብረቱን አድርገን እንተወዋለን ማለት ነው እና ዶሯችን ዶሯችን እንግዲህ ቅመማችን ቀብተን በዚህ መልኩ ተገናኝተናል ማለት ነው አሁን ጣም ሰለነሯችን ሰላጣችን በዚህ መልኩ ከለርፉል የሆነ ሰላጣችን አዘጋጅተናል ማለት ነው እንደምታዩት በጣም ቆንጆ ነው በጣም የሚጣፍጥ ሰላጣ በዚህ መልኩ አዘጋጅተናል ማለት ነው እንደምታዩት በጣም የሚያምረው በጣም የሚጣፍጠው ከለርፉል ነው ለዓይን ራሱ የሚማርክ ነው በዚህ መልኩ ሰርታችን ና ተጠቀሙ ቆራረጥ ምናምን አላሳያችው ነበረና ግን በዚህ መልኩ አዘጋጅቻለሁ በጣም ለአይነ ራሱ በጣም ብሉኝ ብሉኝ የሚል ሰላጣ ነው እና ሳላችሁ ተጠቀሙ። ላችኋለሁ ሀይባዊ አሁን ወደ ዶሯችን ነው። ሞስታችሁ በከብራ የምንሆን መጠብሰው በዚህ መልኩ እንዲሁም ቆይቼበታለሁ። አይ ዶሮ አረረሽብኝ ብዬ ድርቃለችብኝ ብዬ በር አሁን ጠዋት ማለት ነው አሁን አጥፍቼዋለሁ። በነገራችን ላይ አጥፍቼዋለሁ። ስን የት ነው የምንጨምረው? ዶሮዋችን እርዛችን ላይ እንጨምራለን ማለት ነው። እርዛችን በዚህ መልኩ ምጥጥ እያለልን ነው ውሃው እንደምታዩት ይኸው ፈርፈር ማለት ጀምሯል ማለት ነው። እንደዚህ ፈርፈር ማለት ጀምሯል። እንደምታዩት ይኸው ፈርፈር ማለት ጀምሯል። አሁን እዚህ ጋር ዶሯችንን ጨምረን ክድን አርገን እኔ ምተው ለረዥም ሰዓት ነው በነገራችን ላይ፣ እንደዚህ እሳይ ላይ አድርጌ ለአንድ ሰዓት ያህል እተው ስላ ዶሬን ጨመርኩ ድንቼን ጨመርኩ። አሁን ለሰላሳ ደቂቃ ለአንድ ሰዓት እንት በዚህ መልኩ ይቀመጣል ማለት ነው። እዛ ወደ መመገባችን እንሄዳለን ማለት ነው። እዛ ፍል ቆንጆ አሰራር ነው ያሳየዋችሁ። እንግዲህ ሁላችሁም ሞክራችሁ ላታቆም ብዬ አስባለሁ። ምክንያቱም ብዙ ጊዜ በዚህ አይነት ነገር አልተለመደም ያልተለመደ ወደ እናንተ እየላችሁ የመጣው ትጠቀሙበታላችሁ ትወዱታላችሁ ብዬ ነው። ስለዚህ ሰጣችሁ ሁላችሁም ተጠቀሙ ተላቸዋለው የኔ ተወዳጆች። እንግዲህ ማጀናችን ከሻይ ጋር ከተለያየ ከወተትን ጋር አፍልተን ልንጠቀመው የምንችለው ነገር ነው። በዚህ በቀላሉ ሰርታችሁ ተጠቀሙ። ሰዓት አይወስድም። የኔ ተወዳጆች ራሳችሁን እየጠበቃችሁ እየበላችሁ ስሩ እላችሁ ያለው የእኔ ተወዳጆች። በነገራችን ላይ ይሄ በጣም ከምወደው ነገር አንዱ ምንድን ነው፣ በዘይት ምናምን ስለማይጠባበስ ለጤናችን የሚያመጣው ቀውስ ስለሌለ በጣም ወደዋለኝ ማለት ነው ከዛ ምናምን ውድና እና የተከበራችሁ የቻናል ቤተሰቦች አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ አዲስ ቪዲዮ እስካገኛችሁ ድረስ መልካም ጊዜ ባይተወዳችሁ።